የፍቅር ታሪክ ነው ወይስ አስተማሪ ታሪክ? አይ አስተማሪ ታሪክ ነው ወዴ። እሺ ጀምር። ይዘን ያው የፍቅር ታሪክ ሲሆን ከተወቃቹ ጀምሩ ነው የምለው፣ አስተማሪ ታሪክ ሲሆን ታሪኩ ከሚጀምርበት ቦታ ጀምሩ። ላለ ማዳማ ከተላውራ እርሶ ቢሆንም ምን ያደርጋሉ? ቀረን። አሁን እኮ አይደለም አሁን የፍቅር ክሊኒክ ነው። ከፍቅር ክሊኒክ በኋላ ከ12 ሰዓት በኋላ አፍተር 2 አወር ነው ጥያቄና መልሱ የሚጀምረው። ስለዚህ ጥያቄና መልሱ ተሰርዞ

ኖ ይሄ እንዲ አይደለም እንዲህ ነው እንዲህ ለማለት ፈልገሽ ነው ብያረማለው ሰውን ምንድን ነው የሚባለው እንደዚህ አይነት ሰው እንትን አለብኝ ገማነሽ ገማነሽ በቃ ግግም ነው ያ ነገር ዲስኦርደር አለብኝ ኦሲዲ ዲስኦርደር ስላለብኝ ነው ለመሰለሽ ተኝቼ ማይ የትሙች ነው ምላችሁ ካላመናችሁ ዶክተር ጠይቁ እዚህ ጋር አልጋ ላይ ተኝቼ ፊልም እያየሁኝ እዚህ ጋር አይኸው ፊት ለፊት እዚህ ጋር አልጋ ላይ ተኝቼ በአይፓዴ እዚህ ጋር ፊልም እያየው እዚህ ጋር የሆነ ነገር ከተዛነፈ የሆነ ነገር ነገ ይደርሳላ፣ ጧት ይደርሳላ። ጭንቅላቴ ሰላም አይሰጠኝም፣ ተነስቼ ካላቃናውት የተጣመመ ነገር ቁጭ ብዬ በፊትም ቤት ሳሎን ቲቪ እያየን እዛ ጋር የሆነ ሰው ጫማ ከተገለበጠ የሆነ ሰው ሳሎን ሲገባ ጫማውን አውልቆ ሲገባ ጫማው ከተገለበጠ፣ ሁሉም በተመስጦ ቁጭ ብሎ ቲቪ እያየን፣ እኔ ብቻ ብድግ ብዬ ሄጄ ምን ሆና ነው ብሎ ሰው ዞር ያኛ፣ ብድግ ብዬ ሄጄ የተጣመመውን ጫማ ቀና አርጓለሁ። ምንም ነገር ፐርፌክት መሆን አለበት። እዩ ልብስ አደራደሬ የሱቅ፣ ሱቅ አይመስልም፣ ገበያ አይመስልም። ፐርፌክት መሆን አለበት ሁሉ ነገር። ይሄ ይሄ ችግር ምንድን ነው ብዬ ዶክተር አማክሬ ኦሲዲ ዲስኦርደር አለብሽ፣ እናቴን ነው ምትመስኛ፣ እናቴ ነው የሚባለው ኦሲዲን የተባልኩት። ኦኬ ዋቴቨር፣ ኤዲችን በሉት ኤዲችን በሉት ሲዲን በሉት ዋቴቨር፣ ብቻ ያ ነገር አለብኝ። ሁሉ ነገር መስመሩን መጠበቅ አለበት፣ ሁሉ ነገር ትክክል መሆን አለበት የሚለው ነገር አለብኝ። እና ይዳናል ወይ? ከዚህ ነገር ስል ኖርማል ነው፣ ምንም ማለት በሽታ አይደለም ኖርማል ነው። ባትገኝም እንደዚህ እንዳለሽ ህይወትሽ መቀጠል ይችላል ተብያለ። ግማሹ ሲዲ ይላል እየተከራከሩ ነው፣ ግማሹ ሲዲ፣ ግማሹ ችዲ ምናምን እያለ እናቴ እራሱ ማለት ነው ያችን ነገር ካላደረግሸት ንዝንዝ ነው የምታደርገሽ ይሄ ነው ብላ ነገር አው ቃሉን እናቴን ነው? ነው ቃሉን ያንን ቃል እስከምታውጪ ምን ማለት ነው? ምንድን ነው? እንደዚህ አይደለም ብላ ካላረመቸሽ በቃ ግግም እናት። እናቴ እርዳታ ቃል የገቡ ሰዎች ደረሰኝ ዋትስአፕ ግሩፕ ከፍቼ ግሩፕ ላይ ካላኩ፣ በፐርሰናል ሄጄ እባካችሁ የት አለ ደረሰኝ፣ የት አስገብቻለሁ፣ ፕሊስ ደረሰኝ እንዳኩት አንድረድ ፐርሰንት ሹር መሆን አለብኝ፣ ገንዘቡ ለዛ ሰው መግባቱ ብዬ በቃ የሆነ እና ለነገሩ ችግሬን ማወቄ በራሱ ለእኔ ጥሩ ነው። አውቅዋለው ችግሬን ሁሉ ነገር ፐርፌክት ካልሆነ በትክክል ካልሆነ ራስን ነው የሚያደግመው እንጂ ምንም አይነት ጉዳት የለውም ይላል ጎግል። ፀጉርሽን አስተካኪው በያት አስተካኪው በያት ይሉኛል። እስኪ የተበላሽ ተሻል እንዲ ፀጉርሽ ማውሪ ምሻ የውልሽ ዛሬ ስለጥፍ ጄሉን። አሁን እኮ ጄሉን ሊያስነቅሉኝ ነው የውልሽ ማይሹ መስመሩ ሁለታቸው ማለት ይሄ ነው። አይደለም ትንሽ ሄዷል። ቺቺ እዚህ ጋ መሆን ነበረባትልቀ እዚህ ጋ እነሱ ሞሲድ አለባቸው። ጨነቃቸው። ፐርፌክት ካልሆነ ሰላም ነሳቸው። እኔ ማየቱ ይኸው አለባቸው። ተጋባባቸው የኔ በሽታ አለባቸው እነሱ ይኸው

እኔም ያው ልጅቷ ማለት ነው በጣም ልጅ ቤተሰብ ነበር እያለች ነበረ። ከአባቷ ቤተሰቡ አይኖርም አይቻልም ማሬ የሰው ታሪክ አይደለም የቅርብ ዘመድ እኮ ሰው ናት እኮ የራስ ሽ አይደለም እሷ ፈቃደኛ ባትሆንስ ታሪኳ እንዲወራ የኔ ፋሚሊ ነው ችግር የለውም ያው ስለሚያስተምር ንገሪ ስላለችኝ ነው ለዛ እና ያው የአባቷ ቤተሰብ በጣም ገጠር አካባቢ ስለሚኖሩ ከገጠር ካሉ ቤተሰቦቿ ጋር መኖር ስላልፈለገች ከአባቷ ቤተሰብ ጋር ከዛ አምልጣ ጠፍታ ወደ ከተማ ትገባለች ማለት ነው። ከዛ ወደ ከተማ በገባችበት ሰዓት በቃ እዛው እንትን የሰው ቤትም ሆነ መስተንግዶ ምናምን እየሰራች መኖር ጀመረች እና በጣም ረጅም አመት ሆኗታል። እና አባቷንም አግኝተው አታውቅም ማለት ነው። ከዛም በኋላ ስለት ትገባና ገብርኤል ስለት ገብታ አባቷ በስንት ከሀያ ዘጠኝ አመት በኋላ ፈልጋ አባቷ ያው ስለት ገብታ ነው እና አገኘችው፣ አባቷን ማለት ነው። ከዛ አባቷን ካገኘችው በኋላ የአባቷ አባቷ በህይወት የለም በህይወት አባቷን ታጠዋለች። ከዛ ማንን ታገኛለች? ሀያ ይሁን ነው። ይቅርታ፣ ጠብቂኝ፣ ወንበር ላምጣ እንዳይመልጠኝ ነው። እሺ፣ ውድ ጀመሪ እና ከስንት ጊዜ በኋላ ያው አባቷን በእንትን በስለት በገብርኤል ስለት ነው ያገኘችው እና ከዛ አባቷ ካገኘችው በኋላ አባቷ በህይወት እንደሌለ ነው የተነገራት በዛን ሰዓት ማለት ነው አባቷ ጎቶቿ ምናምን በቃ በመተት ምናምን የለ አልቀዋል እና ሴትዮዋ የሀያትየው ማለት ነው የአባቷ እናት ባዕድ አምልኮ የሚባል ነገር አለ እና እሱን እሱን እሱን ያመልካሉ ባህድ አምልኮ ማለት ነው። እኔ ራሱ እንዴት ነው ምናም ይቅርብን፣ ይቅርብን፣ ይቅርብን፣ ይቅርብን እያሉ ነው። ለምንድን ነው ማለት የሰው ታሪክ ስለሆነ ነው የደበራችሁ እዚህ ቤት። የሰው ታሪክ ሁሌም ራሱ ግለሰቡ መጥቶ ያወራል እንጂ የሰው ታሪክ ተወርቶ አያውቅም። እና የዘመዷ ነው፣ ግን ዘመዷ ፈቃደኛ ናት። እሺ፣ አንዳንዴ ሰው የራሱንም ታሪክ በሰው አስመስሎ ለመናገር ቢፈልግስ ምንድን ነው ችግሩ? ብንሰማው ዩቱብ ላይ ምናምን የሰዎች ታሪክ ከራሳቸው ለሌላ ሰው አሳልፈው ስተው ያ ሰው ይታርክላቸው የለ ሰው። ዋት ዘ ፕሮብሌም ብንሰማት፣ ለምን ታካብዳላችሁ? የራሷን ቢሆን የራሷ እንደሆነ አድርጋ መናገርም ካልፈለገች ኢትስ ፋይን። እኔም መስማት እፈልጋለሁ። ቤተሰብ እንስማት፣ ያስተምረን ይሆናል። ይቆጨናል በኋላ ሰምተን። ስጫ መጨረሻው ላይ ትልቅ ትምህርት የምናገኝበት ታሪክ ሊሆን ይችላል። ኦኬ፣ እንቀጥል ላውራ እሺ እና ስድስት ልጆች ነበራት ሀያትዬው ማለት ነው። ከስድስቱም ልጆቿ ያ ግብር ካልተገበረ ባህድ አምልኮት በጣም በኢትዮጵያ የተስፋፋ ነው እና ደግሞ ምንም አያውቁትም እና ያው ስለማያውቁት ነው እና በቃ ያው የዋነት አለ አይደለ በጣም ያለማወቅ እንደዚህ አይነት ነገር አለ። እና ያን ግብር ካልተገበረ አንዳንድ ልጃቸውን ነው የሚገልባቸው ማለት ነው። እና ሴትዮዋ በጣም ያው ትልቅ ሰው ናት እና በቃ ክርስቲያን ናት። ግን ብዙውን ጊዜ ቤተክርስቲያን ምናምን አያዘወትሩም። እና ብዙ ጊዜ በቃ የሆነ እንትን በቃ ጥቁር በግ ቦታ፣ እምነት ቦታ፣ ሃይማኖት ምናምን አትጥቀሽ እሺ። እምነት ቦታ ይሄዳሉ ወይ፣ ሃይማኖታቸውን እንደሆነ ሳትገልጭ መስጊዱም ቤተክርስቲያን ሳትገልጭ፣ እምነት ቦታ ይሄዳሉ። ሴትዮ አማኝ ናቸው፣ እምነት ቦታ ይሄዳሉ ማለት ይቻላል። ሃይማኖት የማይሄዱ ከሆነ ደግሞ ሴትዮዋ አይሄዱም፣ እምነት ቦታ ምናምን አይሄዱም ማለት ይቻል። ለምን በቤቴ የትኛውም ሃይማኖት እንዲጠቀስና የትኛውም ሃይማኖት ጠፋ፣ ስሙ ጠፋ ምናምን ይባላል። እና በቃ በየጊዜው ካልገበረች ልጆቿ ነው የሚሞቱት ማለት ነው። ግዴታ መገበር አለባት። ጥቁር ዶሮም ሆነ ምንም ሆነ መገበር አለባት። እና ከዛም በቃ የሆነ ጊዜ እንደዚህ ሳትከብር ትታ ስላለፈች ብቻ አንዳንድ ልጆቿን እየነጠቃት የሄደችው ሄደው ማለት ነው። ስላልገበረች ማለት ነው። በጣም ከባድ አምልኮት ነው። እና ልጆቿ ቢያንስ በወራት ልዩነት ናቸው። ተከታይ ተከታይ የሞቱት ማለት ነው። ተከታታይ አሁን የቀሩት ደግሞ የልጅ ልጅ ሁለት ብቻ ነው ያላት። ከስድስት ልጆች ሁለት ልጅ ብቻ ነው ያላት የልጅ ልጅ ማለት ነው። እሱም ደግሞ በጣም የሚያሰቃዩት በራም የሚቀጧት ማለት ነው። በጣም ነው በራ የሚቀጧት፣ በጣም ነው የሚያሰቃዩት። እና በጣም በቃ ምግብ ሁሉ በሰሃን አይደለም የምትበላው፣ በእጇ ነው የምትበላው ምግብ ራሱ ማለት ነው። በእጇ በሰሃን በልታታቅ በእጇ ነው የምትበላው እና ያ ሁሉ ስቃይ በልጅ ልጅ በልጅ ልጅ ተሰቃይታ በቃ በጣም ከባድ ነው። ጊዜያትን አሳልፋ እና በቃ ሴትዮዋም ደግሞ ያው በቃ ምን ልበልሽ፣ የምትኖርበት ራሱ በጣም የሚያሳዝን ቤት ነው። እንዲሁ በቃ ይሆናል አይደል? ሰው እንኳን እንኳን ሰው ከብት እራሱ ማይኖርበት ቤት ነው የምትኖረው እና ካልገበራችሁልኝ፣ የልጅ ልጆቿ ሲጠይቋት ካልገበራችሁልኝ፣ እኔ የሚወስደኛል እና ገብሩልኝ ትል ነበር። እና ረጂ ምናምን እነዛ ደግሞ ከተማ ላይ ስላደጉ እነዚህ እንትን ይሄ እንደዚህ ጥንቁልና ምናምን ነገር ይሄ እንትን አያምኑበትም። ከዛ እንደዚህ ነገር እኛ አንገብርም ይሏታል። ከዛ ሲሏት እንዴት አገብሩልኝ ልጆቼን ያጣሁትን በዚህ ምክንያት ነው ስላልተገበረ ነው እና ገብሩልኝ ምናምን ስትላቸው እኛ እኛ አንገብርም እኛ ፈጣሪን ብቻ ነው የምናመልከው ይሄ ባህድ አምልኮ እኛ አናመልክም ምናምን ከዛ ልጆቼን እኮ ያሳደግኩበት ነው ምናምን ስትላቸው አንሰማም አሏት። ከዛው ሲሏት መስተመጨረሻም ያው የምትገብረውን ብርም የላትም ምንም የላትም። ያው ገበሬም ናት በዛን ሰዓት በቃ ህይወቷ ያልፋል ማለት ነው ሴትዮዋ ማለት ነው። እና አቡ ምልሽ ነገር ማለት ነው ሴትዮዋ በጣም የምታሳዝን ቀባሪ ሁሉ እስክታጣ ድረስ ማለት ነው። የዶሮ እንኳን ሲሞት የሚቆፈረው መሬት እንኳን አልተቆፈረላት ቀባሪ አታ ማለት ነው እና ስድስት ልጆቿ በአንድ ያታ የወላድ መሀል ሁና በቀብሯ ሰዓት ራሱ እኔ እንጃ በቁጥር የሚቆጠሩ ሰዎች ናቸው የተገኙት። ግን በዛ አካባቢ ግን ስለ ልጆቿ ሲወራ በጣም ጀግንነታቸውን ነው የሚወራው እና ብዙ ነገር ነው የሚወራው። ግን በቃ በጣም ከባድ ነበር እና ሴትዮዋ ማረፈች ያው ተቀበረች እና ያ ሁሉ መሬት ደግሞ ምክንያት የሞተችበት ምክንያት ራሱ በራብ ቀጥቷት እንደሞተች ነው ብዙዎቹ የሚናገሩት ማለት ነው እዛ በረሃብ ማለት ነው። እና እህል ምናምን አላት ግን ይሰርቋታል። ያው ሽማግሌም ስለነበረች እህል ይሰርቋታል። ጋግሪ እንኳን ብሏት አንድ እንጀራ ነው የሚያቀብሏት። እና አንድ እንጀራ እሱም ለሶስት ለአራት ቀን ምትበላው ብታይ ማለት ነው፣ በእጇ እየቆነጠረች ማለት ነው። እና ከባድ ነገር አሳልፋ ሞታለች። እና ይህን ማለት የፈለግኩት ደግሞ በጣም ባዕድ አምልኮት አለ እና እነሱ አያውቁትም፣ ግን እያንዳንዱ ልጃቸውን እየነጠቀባቸው ነው ያለው በየቦታ ማለት ነው እና ያልሰማሹ ራሱ ብዙ ታሪኮች አሉ። አሁን ይሄ ባዕድ አምልኮት አሁን ገጠር ገጠር አካባቢ አሁን የሚያውቁም እዚህ ስርም ሊኖር ይችላሉ። ግን እንደዚህ ልጆቻቸው የሚነጠቁባቸው ጥቁር በሬ፣ ጥቁር በግ፣ ጥቁር ዶሮ ምናምን እያሉ አጉል አምልኮት እያመለኩ በጣም ብዙ ህይወታቸውን ያሳጣ ብዙ ነገር አለ እና ያው ከዚህ ቢያንስ እንኳን አንቺ ብትነግሪያቸውም ተሰሚነትም ስላለሽ ከዚህ በአዳም ሚውቴን ለማብራት ስል እስታክ አድርጌ እምቢ ብሎኝ ነው እና ይመስለኛል፣ ይሄ ስልክ ጋይስ ሁለት አመት ስለሆነው ነው። ሁለት አመት ያለማቋረጥ በየቀኑ ላይ የምገባው በዚህ ስልክ ነው። ሳምሰንግ ነው፣ አሮጌ ነው እና ሶ ሜቢ ጀክሞት ይሆን ንት ፎርማት ላርገው ምንትላላት ሚውቴላበራ ለእሷ። ይሄ እኮ ጠንቋ አቅም አለው እያልሽ ነው። ጠንቋ ይገናል እያልሽ ነው። እየመሰከርሽለት ነው። ጠንቋይ አይደለም። ባህድ አምልኮ ቢባል ነገር አለ። ጠንቋይ አይደለም። ጠንቋይ ራሱ የቻለ ነው፣ ሌላ ነው። አምትያድ ናቸው። ጠንቋይ ባዕድ አምልኮ ሴም ሺት። ለጠንቋይ እኮ ነው የሚመለከው ሄደው እኮ የሚገብሩ ለዛፍ ለእንጨት እኮ ነው የሚገብሩት። እኮ ዋት ዋትፌቨር ብቻ ያንን ነገር ለጠንቋይ እኮ ነው። ጥቁር በግ ቀይ በግ ገለመለይ ምናምን የሚይዘው የሚሄዱት ያው ነው። ከፈጣሪ ውጪ የሚያመልኩሉ ጠንቋይ ነው፣ ባዕድ አምልኮ ነው። ሴም ሺት። ይኸው ይሄ ለእሱ አቅም አለው ብሎ መመስገን ይባላል። መግደል አቅም የለውም። ይሄ ገጠር አካባቢ ላይ ስለሆነ ማለት ነው ብዙዎቹ አያውቁትም። ገባሻል። በጣም ብዙዎቹ አሉ። በጣም ገጠር አካባቢ ስለሆነ ይሄ ገጠር ላይ የሚኖሩ ሰዎች ነው እንጂ አሁን እንደዚህ ከተማ ላይ የኖርን እንደዚህ እንደዚህ የምናቅ ልጆች በፍጹም አያውቁትም። እሺ፣ እናመሰግናለን ብቻ እንትን አትበሉ ጠንቋይ አቅም አለው ብላችሁ የምታስቡ ሰዎች ካላችሁ የለውም። አቅም ያለው ፈጣሪ ብቻ ነው። እና አዎ በባዕድ አምልኮ የሚያምኑ ሰዎች ያንን ነገር ሲተዉ አይዶ የፈጣሪ ቅጣት ይሁን። እኔ ፈጣሪ እየቀጣቸው ሴትዮ አሟሟታ አቡ ማሬምን በጣም ነው የሚያሳዝነው። ሰው የሰው እንደሚቀበረው እንኳ አይደለም የተቀበረችው። ማሬምን ሆኔ የፈጣሪ ቅጣት ነው ብዬ ነው እንጂ የማስበው፣ ጠንቋይ አቅም አለው እነዚህን ሰዎች የማሰቃየት የመግደል ምናምን አቅም አለው ብዬ አላ አቅም የለ አቅም የለም። ፈጣሪ እየቀጣቸው ነው። ከፈጣሪ ውጭ አምላክ አለ ብለው ስላመኑ ፈጣሪ እየቀጣቸው ነው ብዬ ነው ማስበው እንጂ ጠንቋይ፣ ባዕድ አምልኮ አቅም ኖሮ ሰውን የማሳመን ሰውን አቅም ካለው ራሱ ሀብታም አይሆንም። ከሰው በግና በግ፣ ጥቁር በግ፣ ቀይ ዶሮ፣ ጥቁር ቆር ዶሮ እያለ እየለቀመ ከሚበላ ከሰው ገንዘብ ከሚበላ አቅም ካለው ጠንቋይ አቅም አለኝ ብሎ ካሰብ ሚሊዮነር አይሆንም። አሜሪካ አይሄድም። እዛንቱን መጋረጃ ውስጥ ውሽቁ እንትን ዕጣን ከሚጠጣ አይዝናና። በየሀገሩ አይዞርም። ፈታ ብሎ ላይፉን አይኖርም። ካለው አቅም ካለ ምን አርመጠመጠው እዛ ውስጥ? አቅም ካለው እስቲ እሱ ሚሊዮነር ሆኖ ያሳየን። ከሰው ዶሮ እና በግ እየለቀመ ከሰው ብር እየለቀመ ተራው እየተርመጠ። ኧረ እኔ ግን የሰው ጭንቅላት ግን እንዴት እንደምታምኑ አላቅም። አቅም ካለው ያሳየን እስኪ፣ እሱ ከዛ መጋረጃ ውስጥ ወጥቶ ገና ላይፍ እየኖረ ሀገር እየዞረ አለምን እየዞረ እየተዝናና እየተወሰተ ያሳየን እስቲ ይለባል። አቅም ካለው እዛኔ ሁላችንም ሄደን እንደሱ ሚሊዮነር እንዲያደርገን እንጠይቀዋለን። ው እሱ ልክ ነሽ እኮ ይሄ ደሞ በእንትን ነው። ያው ሰው ሰውን ሰው በጋር ቁጭ ብሎ ሳይሆን በዛት ምናምን ይሄ ስለሆነ ያኔ ቦታው ራሱ ሆነ ማሬ፣ ሰው የሚችል ሰው ኢ ዳዝን ወነ መኒ ኢ ዋንትስ ብላድ። ብር አይደለም የሚፈልገው፣ ደም ነው የሚፈልገው። እሱ ሴጣን ና ሴጣን ነው ደም የሚፈልገው። ጠንቋይና ሴጣን ሁለት የተለያዩ ነገሮች ናቸው። ሴጣን ሰው ሲጎዳ አይ አቅም የለውም። ሴጣን ግን ደስ ይለዋል፣ ሰው ሲጣላ ደስ ይለዋል፣ ሰው ሲደማ፣ ሰው ሲሞት፣ ሰው አደጋ ሲደርስብት ደስ ይለዋል። ማ ሴጣን እሱ ማድረግ ስለማይችል ሰው ላይ አደጋ ሲደርስ፣ ምን ሲደርስ ደስ ይለዋል እንጂ ሴጣን ምንም አቅም የለውም። ሴጣንም ጠንቋይም ማንም አቅም የለውም ከፈጣሪ አንድ እና አንድ የፈጠረን አምላክ ብቻ ነው። እኛን መግደል፣ ማዳን፣ ማሳመም፣ ማሳጣት ምንም ነገር የሚችለው ለዚህ እንደዚህ አቅም አነስታቸው አቅም የላቸው ከዚህ ደርሳቸው አንቺ እኮ ትክክል ነሽ። እንዳር ፈጣሪ ውጭ ኃይላለ ብለን ስንሄድ እኛንን የምንጎዳው ማንም አይደለም የሚጎዳው ፈጣሪ እኛን ፈጣሪ እኛን ይቀጣናል። እኔ ልጅ፣ በባዕድ አምልኮ ጠንቋይ ቤት የሚሄዱ ሰዎች ጠንቋዩ አይደለም የሚቀጣቸው። ከጠንቋዩ ጋር ሲጣሉ እሱ እንደማያድን ሲያውቁ ፈጣሪ ቀጥቶ ነው። ማንም ሰው ወንጀል ሲሰራ እስር ቤት ይገባል አይደል? እስር ቤት ገብተሽ ተቀጥተሽ መውጣት አለብሽ አይደል? አዎ። ስለዚህ ማንም ሰው ሲያጠፋ መቀጣት አለበት። ካልተቀጣ ደግሞ ያጠፋል። ስለዚህ ፈጣሪ ደግሞ መቅጣት አለበት፣ ይቀጣናል። ስናጠፋ መቀጣት አለብን። ያልተቀጣ ሰው አይስተካከልም። ልጅሽ ሲያጠፋ ካልቀጣሽው ትክክል እንዳልሆነ የሚወደውን ነገር ወስደሽበት ቀጥተሽ፣ ልጅሽ በልጅነቱ ሲሰርቅ መስረቅ ትክክል እንዳልሆነ ካልቀጣሽው ከክፍሉ እንዳይወጣ ወይ ዘግተሽበት ታይም አውት አርገሽው፣ ወይ ደግሞ የሚወደውን ነገር ወስደሽበት፣ መጫውታውን ወስደሽበት፣ ቅጣት አኩርፈሹ፣ ባለማናገር ቅጣት ላይ ነህ እንዳታናግረኝ ቅጣትህን አልጨረስክም ብለሽ ካልቀጣሹ በስተቀር ሁሌ ባሆኑ ያድጋል። ለምን? በልጅነቱ ስላልቀጣሹ። ስለዚህ ፈጣሪም እኛ በተሳሳተን ቁጥር ካልቀጣን አንድም አለም ከስህተታችን ሁሌም እየተሳሳተን እንሄዳለን። ስለዚህ መቀጣት ድነ ጠንቋዩ ሳይሆን የቀጣቸው እነዚህ ሰዎችን ፈጣሪ ነው የቀጣቸው። ከሱ ሌላ ኃይል አለ ብለው ስለሄዱ አለማወቅ ከተጠያቂነት አያድንም። አዎ፣ እግዚአብሔር ደግሞ እንደ ሰው አይደለም። ይገባሻል? አቡዬ ሁሉም ሰው ይቅር ስላለን ነው እስከ ዛሬም ድረስ ምድር ላይ የኖር ነው። ግን አሁን አንቺ ልታሳ ምን ጠንቋዩ አቅም ስላለው እሱ ነው ልጆቿን የጨረሰባት እሱ የቀጣት ልትኝ ነው። እኔ ደግሞ ጠንቋይ አቅም እንደሌለው የባዕድ አምልኮ አቅም እንደሌለው ፈጣሪ ብቻ እንደሚቀጣ ልጆቿ ቀናቸው ደርሶ ወደ ፈጣሪያቸው እንደሄዱ ጠንቋይ እንዳልገደላቸው እየነገርኩሽ ነው። ጠንቋይ አቅም የለውም። የባዕድ አምልኮ አቅም የለም። አቅም ያለው አንድ ፈጣሪ ብቻ ነው። መግደልም ማዳንም ምንም ነገር ማድረግ የሚችለው እሱ ነው። ስለዚህ ጠንቋይ ቤት ትሄድ ነበረች ሴትዮ። ጠንቋይ ቤት መሄድ ስታቆም ፈጣሪ ቀጣት። እሷ ካልተቀጣች ሌላው